መንፈስ ቅዱስም መጋቢት ሃያ ስምንት በዚህ ቀን ጻድቅ ንጉስ ቆስጠንጢኖስ አረፈ። የዚህ ቅዱስ የአባቱ ስም ቁንስጣ የእናቱ ስም ሌኒ ነው። ቁንስጣም በራጢያ ለሚባል አገር ንጉስ ነው። መክሰሚያኖስ በሮሜ በአንጾኪያና በግብፅ ላይ ነግሶ ነበር። ይህም ቁንስጣ አረማዊ ነበር፣ ግን በጎ ስራ ያለው እውነትን የሚወድ በልቡናም ይቅርታና ረራይ ተመላ ክፋት የሌለበት ነው። ወደ ሮሃ ከተማ ወደ ሄደ ጊዜ እሌኒን አይቶ ሚስት ልትሆኖ አገባት። እርሷም ክርስቲያናዊ ናት። ንጉስ ቆስጠንጢኖስንም ጸንሳ ወለደችው። ስሙንም ቆስጠንጢኖስ ብላ ጠራችው። ይህም ዥንጉርጉር ማለት ነው። ከዚህም በኋላ ንጉስ ቁንስጣ እሌኒን በዚያው ትቶ ወደ በራጢያ ከተማ ተመለሰ። እርሷም ልጇን እያሳደገች በዚያው ኖረች። የክርስትና ትምህርትን አስተማረችው። ይቅርታና ርኅራኄ በክርስቲያን ወገኖች ላይ እንዲያደርግ በልቦናው ተዘራበት ተሰራበት ነበር። እርሷ ክርስቲያን ስትሆን የክርስትና ጥምቀትን ታጠምቆ ዘንድ አልደፈረችም። መንፈሳዊ እውቀትን ሁሉ በማስተማር አሳደገችው። ዳግመኛም ለመንግስት ልጆች የሚገባውን ሁሉ ከዚህም በኋላ ወደ አባቱ ሰደደችው። አባቱን ባየው ጊዜ ደስ ተሰኘበት። እውቀትን የተመላ ሆኖ ፈረስ በመጋለብም ብርቱና የጸና ሆኖ አግኝቶታልና በበታችም መስፍን አድርጎ ሾሞ በመንግስቱ ስራ ላይ ሁሉ ስልጣን ሰጠው። ከሁለት ዓመት በኋላ አባቱ አረፈ። ቆስጠንጢኖስም መንግስቱን ሁሉ ተረከበ። በቀና ፍርድም የሚፈርድ ሆነ። ከእርሱ በፊት የነበሩ ነገስታት የተጫኑባቸውን ጽኑ አገዛዝ ከሰዎች ላይ አስወገደ። አሕዛብም ሁሉ ታዘዙለት፣ ወደዱትም። የአገዛዙ ቅንነትና የፍርዱ ትክክለኛነት በሀገራች ሁሉ እስኪሰማ ተገዙለት። የሮሜ ሀገር ሰዎች ታላላቆች መልእክትን ወደ እርሱ ላኩ ከካሃዲ መክሰሚያኑስ ጽቁጽኑ አገዛዝ እንዳድናቸው እየለመኑ እርሱ አሰቃይቷቸው ነበርና መልእክታቸውንም ባነበበ ጊዜ ስለደረሰባቸው መከራ እጅግ አዘነ። ያድናቸው ዘንድ ምን እንደሚያደርግ በአደባባይ ተቀምጦ እያሰበ ሲያዘን እንሆ ከቀኑ ስድስት ሰዓት በቀትር ጊዜ ህብረ ወደ ከዋክብት የሆነ መስቀል ታየው። በላያም የዩናኒ ቋንቋ ኒኮስጣጣን የሚል ጽሑፍ አለ። ትርጓሜው በዚህ ጠላትን ድል ታደርጋለህ ማለት ነው። የመስቀሉን ብርሃን የፀሐይን ብርሃን ሲሸፍነው ባየ ጊዜ አደነቀ። በላዩም ስለተጻፈውም አስቦ ለጭፍሮቹ አለቆች እና ለመንግሥት ታላቅ ባለስልጣኖች ያሳያቸው። እነርሱም ቢሆኑ ይህም መስቀል ስለምን እንደተገለጠ አላወቁም። በዚያችም ሌሊት የእግዚአብሔር መልአክ ለቆስጠንጢኖስ በራእይ ተገልጦ እንዲህ አለው፣ በቀኑ ኩሌታ በቀትር ባየኸውም በዚህ መስቀል አምሳል ለአንተ ምልክት አድርግ፣ በእርሱም ጠላትን ድል ታደርጋለህ አለው። ከእንቅልፉም በነቃ ጊዜ ልቡ ጸና። የወርቅ መስቀልም አሰርቶ በነገሰበት ዘውድ ላይ አደረገው። መኳንንቶና ወታደሮቹ ጭፍሮቹ ሁሉ መስቀል ሰርተው በጦር መሰረቸው ላይ ያደርጉ ዘንድ አዛቸውን እርሱም እንዳዘዛቸው አደረጉ። ይህም የሆኖ በበራጥያ በነገሰ በሰባተኛ ዓመቱ ነው። የሮሜ ሰዎች ከስቃያቸው ሊያድናቸው ሰራዊቱን ሰብስቦ ተነስቶ ወጣ። መክሰሚያኖስም ሰምቶ በታላቅ ወንዝ ላይ ታላቅ ድልድይ ሰርቶ ወደ ቆስጠንጢኖስም ተሻግሮ ከእርሱ ጋር ተዋጋ። የመስቀሉም ምልክት ቀድሞ በታየ ጊዜ የመክሰሚያኖስ ሰራዊት ድል የሆኑ ነበር። የቆስጠንጢኖስም ሰራዊት ከመክሲሚያኖስ ሰራዊት ብዙ ሰው ገደሉ። የቀሩትም ሸሽተው ሲሄዱ ከመክሲሚያኖስ ጋር ሊሻገሩ ወደ ሮሜ ሲገቡ ድልድይ ላይ የወጡ ድልድዩን ፈርሶ፣ ፈርኦን ከነ ሰራዊቱ ጋር እንደሰጠመ እንዲሁ መክሲሚያኖስም ከሰራዊቱ ጋር ሰጠመ። ቆስጠንጢኖስም ወደ ኦሮሚያ ሀገር ሲገባ የኦሮሚያ ሀገር ከካህናት ጋር መብራቶችን ይዘው በዕንቁ የተሸለሙ አክሊሎችን ደፍተው እምቢልታ የነፉ ተቀበሉት። የተማሩ ሊቃውንት የከበረ መስቀልም ሲያመሰግኑ የሀገራችን መዳኛ ይሉት ነበረ። ለከበረ መስቀልም ሰባት ቀን በዓል አደረጉ። ቆስጠንጢኖስም ዳግመኛ በሮሜ ነገሰ። ካህዶች ሆኑ መክሲሚያኖስና ዲዮቅልጥያኖስ ስለ ክብር ባለቤት ስለ ጌታችን ኢየሱስ ክርስቶስ ሃይማኖት ያሰሯቸውን እስረኞች ሁሉ ፈታቸው። ደግሞ የጣዖታት ቤቶች ይዘጉ፣ አብያተ ክርስቲያናት ይከፍቱ ብሎ አዋጅ አስነገረ። ዳግመኛም ክርስቲያኖችን እንዲያከብሯቸው እንጂ እንዳያዋርዳቸው የጣዖታቱንም ገንዘብና እና ምድራቸውም ለካህናት እንዲሰጣቸው አዘዘ። ክርስቲያኖችም በአረማውያን ላይ እንዲሾሙ አደረገ። ዳግመኛም አባቶቻችን ሐዋርያት እንዳዘዙ ማንም ሰው በሰሙነ ሕማማት ስራ እንዳይሰራ አዘዘ። በነገሰ በ11 ዓመት በሮሜ ሊቃነ ጳጳሳት በሶል ጴጥሮስ እጅ የክርስትና ጥምቀት ተጠመቀ። ሰራዊቱም ሁሉ ይህን የከበረ መስቀል ከተገለጠለት በኋላ በአራት ዓመት ነው። ከዚህም በኋላ በእርሱ እርዳታና ድል ያገኘበትን የሚያድን ስለሆነ ስለ ጌታችን መስቀል ተመረምር ዘንድ እናቱን ሌኒን ወደ ኢየሩሳሌም ላካት። እርሷም አመፀኞች አይሁድ ቀብሮት ከደፈኑት ቦታ አወጣችው። በዘመኑም ሃይማኖታቸው የቀና የ318 ሊቃነ ጳጳሳት አንድነት ስብሰባ በኒቅያ ስለ አርዮስ ተደረገ። ለክርስቲያኖች መመሪያ በበጎ አሰራር ክርስቲያኖች ስረት ተሰራች። ከዚህ በኋላም በመጠራጠያ ታላቅ ከተማ ሊሰራ አሰበ። እንዳሰበም ታላቅ ከተማ ሰርቶ በስሙ ቁስጥንጥንያ ብሎ ጠራት። በውስጧም አምላክን በወለደች በመቤታችን በቅድስት ድንግል ማርያም ስም በአጊያና በሶፊያም ታላቅ ቤተክርስቲያን ሰራ። መንፈሳዊ በሆነ መልካም ጌጥ ሁሉ አስጌጣት። በውስጧም ከሀዋርያትም የብዙዎች አጽም ከሰማዕታትና ከጸረ ቅዱሳን ጻድቃን ስጋቸው ስለሚሰበሰብ የክብር ባለቤት ጌታችን ደስ አሰኝቶ መልካም ተጋድሎ ከፈጸመ በኋላ በኒቆምዲያ ከተማ ጥቂት ታሞ አረፈ። ገንዘቡንም በወርቅ ሳጥን አድርገው ተሸክሞ ወደ ቁስጥንጥንያ ያደረሱት የጳጳሳቱን አለቆች ከአነት ሁሉ ህዝቡን ጋር ወጥተው ተቀበሉት።